አግባብነት ያለው የደም አጠቃቀም ስርዓትን ተከትሎ መስራት የጤና ተቋማት ግዴታ ነው ተባለ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ሜዲካል ሰርቪስ መሪ ስራ አስፈጻሚ ለደም ባንክ ኃላፊዎች፣ ለደም ባንክ ፎካሎች እና የጤና ተቋማት ባለሙያዎች በአዘጋጀው ስልጠና ላይ የሜዲካል ሰርቪስ መሪ ስራ አስፈጻሚ አቶ አብይ ክንፉ እንደገለጹት፣ ከበጎ ፍቃደኞች የተሰበሰበውን ደም አስፈላጊው ምርመራ ካደረገ በኋላ የደም ህክምና ለሚሰጡ ተቋማት እንደሚያሰራጭና ያሰራጨውንም ደም፣ የደም ተዋጽኦ የደም አጠቃቀም መመሪያው በሚያዘው አሰራር መመሪያ ኤስኦፒ መሰረት መሆን እንዳለበት ያስገድዳል ብለዋል። ኃላፊው አያይዘውም የደም ባንክ አገልግሎት በቀይ መስቀል ውስጥ በነበረበት ወቅት የምትክ ደም ይጠቀም እንደነበር እና አሁን ላይ መቶ በመቶ ከበጎ ፍቃደኞች ላይ ብቻ እንደሚሰበስብ እና ይህን በብዙ ጥረት የተገኘ ደም እና የደም ተዋጽኦ ሆስፒታሎች ሲጠቀሙ አግባብነት ያለው የደም አጠቃቀምን ተከትሎ መሆን እንዳለበት ያስገድዳል ብለዋል። ይህም ኃላፊነትና ተጠያቂነት እንደሚያረጋግጥ በመጥቀስ ከለጋሽ እስከ ተቀባ ያለው ሰንሰለት ጠብቆ የሚሰራውን የደም ህክምና ውጤታማ እንዲሆን አድርጎታል ብለዋል። ስልጠናው የደም ባንኩ ታሪካዊ ዳራም፣ የደምና የደም አስተዋጽኦ አቀም አመጣቸውና፣ የቅዝቃዜ ስርዓት፣ የደምና ደም ተዋጽኦ አጠቃቀም፣ የደም አይነቶችና የህክምና ሂደቱን ጨምሮ የተለያዩ ርዕሶች ላይ ያተኮረና ዓለም አቀፍና ሀገር አቀፍ የጤና ህጎችና መመሪያዎችም በስልጠናው ላይ ተካተዋል። የላብራቶሪ መሪ ስራ አስፈጻሚ የሚ ካል ሰርቪስ መሪ ስራ አስፈጻሚና ሌሎች በዘርፉ ያሉ ባለሙያዎች ስልጠናውን እየሰጡ ይገኛሉ።